ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምናላችሁ። የጥቅምት 16 2018 እጅግ እጅግ ወሳኝ ወሳኝ የሆኑ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከ8ሺ በላይ አመራሮችን በተመለከተ አነጋጋሪ ዜና ተሰምቷል። በዚህም መንግሥት ቁርጥ እርምጃ መውሰዱ ተገልጿል። በዝርዝር ይዘነዋል። በሌላው መረጃችን ከወደብ ጋር በተያያዘ እጅግ በጣም አስደሳች ዜና ተሰምቷል። በዚህም ኢትዮጵያን ከወደቡ ጋር የሚያገናኝ የባቡር ሐዲድ መስመር ሊዘረጋ ስለመሆኑ ከየት እስከየት የሚለውን በዝርዝር እናደርሳለን። ዩኒቨርሲቲው የስም ለውጥ ማድረጉን በዚህ ሰዓት ይፋ አድርጓል። የትኛው ዩኒቨርሲቲ ነው? ይህንንም እናደርሳለን። በሌላው መረጃችን ከግብር ጋር በተያያዘ ለነጋዴዎች እጅግ በጣም አስደሳች ዜና ተሰምቷል። በዚህም ነባሩ ግብር በአዲስ ተተክቷል። ይህንና መሰል መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያ ኃላፊነታቸውን በአግባቡ ባልተወጡ ከ8613 በላይ አመራሮችን በተመለከተ የዲስፕሊን እርምጃ መወሰዱን የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽሕፈት ቤት ኃላፊ አቶ አደም ፋራህ ገለጹ። ፓርቲው የወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግግርን ያካተተ መሆኑን አቶ አደም ተናግረዋል። ፓርቲው ቃል የገባው በተግባር እንዲያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጣ እየተሰራ መሆኑንም ገልጸዋል። በቀጣይ የተሰጣቸውን ኃላፊነት በሚገባ በማይወጣ፣ ህዝቡን በታማኝነት የማያገለግል፣ በብልሹ አሰራርና ሌብነት ውስጥ እየተዘፈቀ አመራር ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል አረጋግጠዋል። በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን እንዲወጣ፣ በዚህም የህዝብ ተጠቃሚነትና የኑሮ ሁኔታ እንዲሻሻል ስርዓት እንዲገነባ ፓርቲው በትኩረት እንደሚሰራ አቶ አደመ መናገራቸውን ኢቢሲ ዘግቦታል። በሌላው መረጃችን በኢትዮጵያ ለኢንቨስትመንት ይሰጥ የነበረውን የግብር ማበረታቻ ስርዓት ቀደም ሲል በገንዘብ ሚኒስትርን ጨምሮ በ35 ተቋማት ሲሰጥ የነበረ ቢሆንም አንዳቸውም ቢሆኑ ማበረታቻው ለምን ዓላማ የዋለ የሚል በቂ ክትትል ባለማድረጋቸው ምክንያት ስርዓቱ ለከፍተኛ ብልሹ አሰራርና አላግባብ መጠቀም ተጋልጦ እንደነበር ተገለጸ። የገንዘብ ሚኒስትር እንደጠቆመው የክትትል እጦት ግለሰቦች ሐሰተኛ ሰነዶችን በመጠቀም ማበረታቻዎችን እንዲያገኙና የሀገር ሀብት እንዲባክን ምክንያት ሆኗል ይላል። በተለይም በጉምሩክ ዘርፍ ዜሮ ቀረጥና ታክስ ነጻ ማበረታቻ ይሰጥ በነበረበት ወቅት የማበረታቻ ተጠቃሚ ባልሆኑ ሰዎች ስም ብረት ወይንም መኪና በማስገባት የሚፈጸም ህገወጥ ተግባር የሀገርን ገቢ በእጅጉ ይጎዳ ነበርም ብለዋል። ይህ የተገለጸው በአዲስ የኢንቨስትመንት ማበረታቻ ረቂቅ ደንብ ላይ ከንግድ ማህበረሰብ ጋር በተደረገ ውይይት ወቅት ነው። ነባሩን ግብር በአዲስ ስለመተካቱ የገንዘብ ሚኒስትር የስንዴ ምርት አቀነባባሪ አምራቾች ለሚያደርጉት የስንዴ ግዥ የሚፈጸም ክፍያ ላይ የነበረውን የ2 ፐርሰንት ቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን መወሰኑን አስታውቋል። ይህ ውሳኔ የተላለፈው የስንዴ አቀነባባሪ አምራቾች በግዥ ወቅት ለሚከፈሉት ቅድመ ክፍያ ታክስ ባለሥልጣኑ ሻጮች ደረሰኝ መስጠት ስለማይገደድ ግብይቱን ውድቅ በማድረግ ከፍተኛ ግብር እየጠየቀ ነው በሚል ለብሔራዊ ኢንዱስትሪ ካውንስል ባቀረቡት ጥያቄ መሠረት መሆኑ ተጠቁመዋል። ችግሩን ለመፍታት የተቋቋመው የጥናት ኮሚቴ ያቀረበው የውሳኔ ሐሳብ ተቀባይነት በማግኘቱ የገንዘብ ሚኒስትር ከወር በፊት በተጻፈ ደብዳቤ ውሳኔ አስተላልፏል። ይህንን ተከትሎ ለስንዴ ግዥ የሚፈጸም ክፍያ የቅድመ ግብር ክፍያ ሥርዓት ተፈጻሚ እንዳይሆን የተወሰነ ሲሆን ውሳኔውም በታክስ ውሳኔ ቅሬታ አጣሪ ጽህፈት ቤት በሄደል ላይ ባሉና በጠቅላይ ኦዲት ስራ አስፈጻሚዎች እንዲያዝ ተደርጓል። የገቢዎች ሚኒስትር ከሰሞኑ በላከው ስኩላር ላይ እንደተመላከተው የገንዘብ ሚኒስትር ውሳኔ መሰረት በግዥ ማረጋገጫ የተፈጸመ ግብይት በሌሎች መረጃዎች እየተረጋገጠ ወጪውን የሚይዝበት ስርዓት በታክስ ባለሥልጣኑ በኩል እንዲያዝ ተደርጓል ሲል በዚህ ሰዓት ካፒታል መረጃውን አውጥቷል። በሌላው መረጃችን ከወደብ ጋር በተያያዘ ለመላው ኢትዮጵያውያን እጅግ በጣም አስደሳች የሆነ መረጃ ወጥቷል። በዚህም ኢትዮጵያን ከወደቡ ጋር የሚያገናኝ የባቡር ሐዲድ መስመር ሊዘረጋ ስለመሆኑ ይፋ ሆኗል። የኢትዮጵያ ባቡር ኮርፖሬት ሰሜን ኢትዮጵያ ከጅቡቲው ታጁራ እና ከኤርትራዎቹ አሰብና ምጽዋ ወደቦች የሚያገናኝ ሐዲድ በአንድ ነጥብ 58 ቢሊዮን ዶላር ለመሥራት ማቀዱን ሪፖርተር ጠቅሰው ዋዜማ ዘግቦታል። ፕሮጀክቱ ከመቀሌና ወልዲያ ወደ ሁለት አገራት ወደቦች የሚዘረጋ መሆኑን ዘገባው ጠቅሷል። ኮርፖሬሽኑ ይህንን ዘገባ ያቀረበው ከቀናት በፊት በአዲስ አበባ በተካሄደው የባቡር ሐዲድ ኢንቨስትመንት ስብሰባ ላይ መሆኑን ዘገባው ጠቅሷል። አዲሱ ፕሮጀክት ባለም አቀፍ የግልግል ፍርድ ቤት ከተያያዘ የቱርክ ኩባንያ ከጀመረው የአዋሽ ኮምቦልሻ ሐራ ገበያ የሐዲድ ፕሮጀክት ጋር ግንኙነት የለውም ተብሏል። ይህ ሁኔታ ሲታቀድ በሀገራችን ያለውን የውጭ ምንዛሬ እጥረት እንዲሁም የውኑሮ ውድነትን በከፍተኛ ሁኔታ የመቀነስ ፕሮባብሪቲ እንዳለው ዘገባው ጠቅሷል። በሌላው መረጃችን ከዩኒቨርሲቲ ጋር በተያያዘ አዲስ የስም ለውጥ ማድረጉ ተሰምቷል። ተጠሪነቱን ለኢትዮጵያ ሚኒስቴር የሆነው ዩኒቨርሲቲው የትኩረት አቅጣጫን በሚጠቁም መልኩ ከ2018 ጀምሮ የኢትዮጵያ ፐብሊክ ሲቪል ዩኒቨርሲቲ በሚል ስያሜ የሚጠራ መሆኑን ገለጸ። የስያሜ ለውጡ ተቋሙ በፐብሊክ ሰርቪስ ትምህርት ምርመራና አመራሮች የልህቀት ማዕከል ለመሆን የያዘውን ቁርጠኝነት የሚያሳይ መሆኑ ተጠቁመዋል። በዚህም የዩኒቨርሲቲው ይፋዊ ገጽና የማኅበራዊ ትስስር ገጽ በአዲሱ ስያሜ የሚቀየር ሲሆን የተቋሙ ሠራተኞች እንዲሁም የቀድሞና የአሁን ተማሪዎች አዲሱን ስያሜ እንዲጠቀሙ ተጠይቋል። የኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ በ2018 በጀት ዓመት በትምህርት ሚኒስቴር የተመደቡ ተማሪዎችን ለመጀመሪያ ጊዜ ከፐብሊክ ሰርቪስ ተቋም የተመለመሉ ተማሪዎችን በቅድመ ምረቃ ፕሮግራም መቀበሉም ይታወሳል። በመጨረሻም ከፈረንሳይ በኩል አነጋጋሪ መረጃ ወጥቷል። ፈረንሳይ በዓለም ላይ ታሪክ ሰርታለች። ያልተሸጠ ነገር ግን ለአገልግሎት የሚውል ምግብን ለበጎ አድራጎት ድርጅቶችና ለምግብ ባንኮች እንዲሰጥ በግዴታ የሚያስገድድ ሕግ በማውጣት የመጀመሪያዋ አገር ስለመሆኗ ተሰምቷል። ሕጉ የሚሰራው በትላልቅ ሱፐርማርኬቶች ላይና እነዚህ ትላልቅ መደብር ትኩስ ምርቶችንና የመጠቀሚያ ጊዜያቸው የተቃረቡ ያሉትን ዕቃዎች ለማሰራጨት ሸቀጦችን ከሚያከፋፍሉ የበጎ አድራጎት ድርጅቶች ጋር በመተባበር እንደሆነ ተገልጿል። ሱፐርማርኬቶቹም ዳግም ይህንን ምግብ ወደ ጥቅም ለማዋል ሆን ተብሎ እንዳይበላሽ ወይንም እንዳይበጣጠሱ በጥብቅ ተከልክለዋል። ይህ አዲስ ተነሳሽነት በመላ አገሪቱ በሚሊዮን የሚቆጠሩ ምግብ ለችግርተኞች እንዲደርስ በማድረግ የምግብ ብክነትን በእጅጉ ይቀንሳል። የፈረንሳይ አካሄድ በአካባቢ ጥበቃ ላይ የነበረውን ችግር ወደ ሰብአዊ መፍትሔ በመቀየር በዘላቂ ልማትና በማኅበራዊ ኃላፊነት የዓለም አቀፍ ምሳሌ ሆናለች። በተጨማሪም ሕጉ በሌሎች የአውሮፓ አገራት ተመሳሳይ ጥረቶችን እንደሚጀምር አንስቶ እንዲሁም ተፈጻሚነቱ ወደ ምግብ አምራቾችና የምግብ አቅርቦት አገልግሎት ይንሰራፋል መባሉ በዚህ ሰዓት ይፋ ሆኗል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራመቱላህ